የእናታችን የቅድስት ክርስቶስ ሰምራ ቃል ኪዳንን ሚያዝያ አራት በደርሶ መልስ መንፈሳዊ ጉዟችን ደርሰን ስንመጣ መተት ተፈቶልን ብዙዎች ለዚህ በቅተው፣ መጋቢት 21 ብሔር ነው እንደነገርኳችሁ ተፈተው መንፈስ ታስሮላቸው ተገላግለው የመጣንበት ሁኔታን ነው የምነግራችሁ። ሄሎ ሄሎ፣ ሰላም ነው ዲያቆን፣ እንዴት ነህ? እግዚአብሔር ይመስገን ሰላም ዳና፣ ነኝ እኔ በሚያዚያ ወር በሚያዚያ አራት ላይ በነበረው ጉዞ አብሬያችስ አንድ ነኝ እና ስለ ክርስቶስ ሰምራ ስላደረገችልኝ ተአምር ለመመስከር ትልጌ ነበር ይደወልኩልን። የክርስቶስ ሰምራ ያደረገችልኝ ተአምር እጅግ በጣም ድንቅ ነው። ስለዚህ ያንን ያደረገችን ምስክርነት እንደው ህዝቡ ቢሰማው ያደረገችልኝ ተአምር ቀላል ስላልሆነ ዘምቶ እንደኔ ተጨነቀ የተቸገረ መጥቶ ከደዛው አረቅቶ እንዲድን ነው የሚለውን ነገር በማሰብ ነው ዳን የደወልኩልህ። እኔ ጨነቅበት የነበረው ነገር ምንድነው? እለት እለት መፈስ መንፈስ ይላካል ማለት ነው ወደ እኔ። ያም ብዙ ጊዜ በተከታታይ የሚመጣው የመፈስ መንፈስ ጸዋት ሊነጋጋት ይል ነው ከ10 ሰዓት እስከ 12 ሰዓት ላይ ማለት ነው። ሊነጋጋት ይል ባለው ሰዓት ሁሉ ጊዜ በተከታታይ ይመጣልና ይረብሸኛል ማለት ነው አንዳንዴ ጸሎት አድርጌ ከተኛው በኋላ የማይመጥበት ጊዜ አለ። ግን ነገር ግን ደግሞ እንደዚሁ በቃ ያው ሰውነኝና ደክኔ ደግሞ ዝዬ ደግሞ ምተኛ ጊዜ ደግሞ ይመጣል መንፈሱ ማለት ነው። አንዳንዴ ገብቶ ያለውን ነገር ማለት ነው። በትክክል ገልጿ ሳይቶኝ ይሄዳል። አንዳንዴ ደግሞ መግባት አይችልም፣ ወደ ቤቴ ማለት ነው ወደ እኔ መጠጋት አይችልም። እና እንዲህ እያደረገ በቃ ለረጅም ለረጅም ጊዜያት ነው ያሰቃየኝ። እና አንድና ሁለት የሚባል አለ፣ የተለያየ መንፈስ ነው። ከደብተራ የሚላካ አለ፣ ከመናፍቅ የሚላካ አለ። እና እነዛ መንፈሶች ለመጡ በተና በተና በቃ ፈተና ነው። አንዳንድ ጊዜ ማታ እንዲ ለቤቱ ልቤን እንዲደክም ያደርገኛል ማለት ነው። ልቤ መተንፈስ እስከሚያቀፈኝ ድረስ ልቤን ደክሞ እንደዛ ሲጸናብኝ ምን አደርጋለሁኝ? በቃ ሳልፈልግ መተኛት እየፈለግኩ ራሱ ለሊቱም ሆኖ ቀኑት መጽሐፍ ደግማለሁ ማለት ነው። መንፈሱ እያስጨነቀኝ ስለዚህም በቃ ነው የዛ ማስታወቂያው ላይ ስሰማ ብዙ ሰዎች ክርስቶስ ሰምራ ሄደው ግሺ ክርስቶስ ሰምራ ሄደው ከዚህ ከመተት እድሳት ከሚላቅ የመተት መንፈስ ከእድሳት ከመቶች እየተገላገሉ የሆነበትን ምስክርነት ሰምቼ ነበረ። ከእናንተ ብቻ ሳይሆን ከሌላም መህት ማለት ነው። ስለዚህ ትገላግለኛለች ክርስቶስ ሰምራ ብዬ አምኝ ነበር ገና ከዚህ ተቀምጬ። ነገር ግን ልሄድ አካባቢ ማለት ነው ፈተናው በዛ እንዳልሄድ መንፈስ ሌሊቱን ሙሉ ሲያውከኝ ነው ያደረውና የሚገርምህ ዲያቆን፣ እንደዛም ሆኖ መጨረሻ ላይ በቃ የክርስቶስ ሰምራ ፍቃዷ ስለሆነ ብቻ ወደ እናንተ መምጣት ቻልኩ ማለት ነው። ወደ ብዙ መኪናው መምጣት ቻልኩ። ከዚህ ክርስቶስ ሰምራ እዛ ደጇ ላይ የደረስን ሰዓት፣ ደጇን በረገጥኩ ሰዓት ልክ ጸበሉን ስጠምቅ መንሳሱ ማይነት ነስ ጀመረ ተያዘኝ ማለት ነው። እና ያ ይልክ የነበረ መንፈስ እሱ እንደሆነ ብዙ ነገር እንዳሳጠኝ፣ እጅግ በጣም ብዙ ነገር ነው በእኔ ሕይወት ውስጥ ያለፈው እውነት የምነግራችሁ። ገንዘቤ ንብረቴ፣ ሀብቴ፣ ጤና የትኛውንም ነገር ብዬ በቃ ይህንን ለማለት አልችልም። እና ያ ሁሉ ነገር እየለፈለፈ ነበር ማለትያችን ባስታንባቀረን ስጠመቅ ማለት ነው ሚገርምን። ከዛም በኋላ ከላይ ላይ በቃ ቀሎኝ ነበር የወጣሁት ማግኘት የነበረብኝን ነገር እምነቷን ጸበሏን፣ ሁሉንም ነገር ይዤ መጣው ማለት ነው። ወደዚያው መጠቀም ስላለብኝ ከዛን ከዛን ቀን ጀምሮ እሷ ጋር ደርሼ ከመጣው ቀን ጀምሮ፣ ያው የሚላክ መንፈስ የሚመጣ መንፈስ ጠዋት ላይ ሲነጋጋ መንፈስ ያረፍ ጀምሮ ጸበሏን መጥቼ ደጃን ከረገጥኩበት ቀን ጀምሮ ማለት ነው ጸበሏን ተጠምቄ ተመለስኩበት ቀን ጀምሮ አይደለም፣ በቃ አይመጣም። ምን አይረብሽኝም ነው ሁለተኛ የምንፈተነው እኔ እና እህቱ ኢትዮጵያ አይደለም ያለችው እዛ ናት። ነገር ግን ሁለታችን እየተባበርን ነው እየተነጋገርን መንፈሱን ለማዳቅ ምን ሞክረው ማለት ነው። መንፈስ ደቂቅ ነው። ነገር ግን በምንችለው አቅም እሷ እዛ ሆና የምችለውን ታደርጋለች፣ እኔ እዚህ ደግሞ የምችለውን አደርጋለሁኝ። ከዛ ዛሬ እንደዚህ ነበር፣ ዛሬ እኔ እንደዚህ ያየሁኝ እንደዚህ መቶ ነበር፣ እንደዚህ ሄደ እያልን እያወራን ነው። ሁለታችን እየተነጋገርን ምንችለው የምናደርግ የነበረው ማለት ነው። እኔ ጋር ያለው መንፈስ ማለት ነው ሚገርም ዳቁ። እኔ ጋር ያለው መንፈስ ሙሉ ለሙሉ ሌሊት የሚመጣው ሲጦም ማለት ነው ከክርስቶስ ጋር ያለው ግን ይመጣ ነበር እና የለየሁበት ምክንያት ምንድን ነው? ክርስቶስ ሳምራ ደጃን ስንረግጥ ያ መንፈስ እንደሚቋረጥ ና እንደሚቆም ደጄን የረገጠ የሚለው ቃል ኪዳን በእውነትም እንደሚሰራ ነው ያየሁትኝ እና እባካችሁ፣ የተቸገራችሁ የተጨነቃችሁ እ እግዚአብሔር ይመስገን ክርስቶስ ሳምራ ስክርታዳ ደጇን ረቅጣችሁ ተፈወሱ ነው የምለው እኔ። ይሄ ነው ያለኝ ነገር። እኔ እንደሰማች እናንተን ትስማሩት ያውቅ ነው የምለው እውነት በጣም ነው የተጨነኩበት ነገር የነበረው እናት ነግሩ ከልቤ ነው እውነት ማወራ የእውነት የእውነቴን ነው እና እውነት ደግሞ ኢየሱስ ክርስቶስ ነውና በጣም ነበር የሚያስጨንቀኝ በቃ ሰው እንቅልፍ አይተኛም ብዙ ሀኪም ቤት ሄጃለሁ ሀኪም ቤት ሄጄ በሽታ ምንም ነገር የለብሽም ነው የሚሉት ስትመረመር ህመሙ ምንም ነገር የለብሽም ነው የሚሉ ነገር ግን እኔ በቃ ሌሊቱ ሙሉ ልተኛ ሳልችልም እረፍት የለኝም ማለት የነበረው ከመምጣቱ የፊት ነው እና ትስማቸው፣ ሁሉንም ትስማ፣ እግዚአብሔር የተጨነቀውን ሁሉ ትስማ ክርስቶስ ሰምራ